አርብቦ ስርዓት በሌለበት ቃል ሊቃል መላእክት የሚያመሰግኑ አለ። የሚያመሰግኑ ከምስጋና የሚቀርብ ምስጋና ምስጋና አለ እናቀርብልሃለን አለ መላእክት ተናግረውታል ቢሉ የተመጨ ዮሴፍና ኒቆዲሞስ ተናግረውታል ቢሉ ከምስጋና ቀጥሎ የሚደረግ ምስጋና ላንተ እናቀርብልሃለን ከስርዓት ሙሴ ከማህሌት ሊወራ በኋላ ነውና ወአኮቴን ዛ አጋእስት ይኸው በአጋእስት የሚያመሰግኑት ምስጋና ነው። አጋእስት ቀድሞ ከሰራዊ ተዲያውሎስ ነበሩ ማላ ግን ከሰራዊ ተሚካኤል ተደርበዋል። በማህሌ ዘኢሴብሁከ እግዚኦ አቤቱ በቃል በልቡና ያመሰግኑሃል። ዘፈኖከ ምክራከ ያንተን ምክር ወልድን በስጋ የላክ ዚአከ ቃለ ያንተ ቃል ወልድ ዚአከ ጥበበ ያ ዚአከ ጥበበ ጥበብ ወልድ ወዘዚአከ ህዋጽየ አን አንተን መጎብኘት ወልድን የአንተን መጎብኘት ወልድን በስጋ የላክ ዛሃሎም ስለካ እንቅድ ዛሃሎም ስለካ ዓለም ሳይፈጠር ካንተ ጋር እንዳንተ በጌትነት የነበረ። ዓለም እንበላይት ገበርን ዘይት ገብ ዘይት ገብ ዓለም እንበላይት ገበር ዘይታ ገብራ ዓለም ዓለም ሳይፈጠር የነበረ አርዮስ ፈጥሮ ፈጠረበት ይላልና

ማዕዱ አግብርቲከ ይደሰካ እግዚኦ፣ ስለዚህ እኛ ቤተሰቦችህ፣ ባለሟሎችህ፣ ባሮችህ፣ አገልጋዮችህ፣ ቀሳውስት አንተን እናመሰግናለን። ይሄ ነው ያደሰካ እግዚኦ። እዚሁ ማቤቱ አንተን እናመሰግናለን። ይበልካ ይበልካ፣ ለካ ዘእምልብነ ውዳሴ የነስ ያልስ በልቡናችን አውቀን ይህን ምስጋና ሶስተኛ ለአንተ እናቀርባለን። ወሃቤ ህይወት እግዚኦ ወሃቤ ህይወት እግዚኦ፣ አቤቱ ህይወትን የምታድ ሐዋጼ ነፍሰ ትሑታ ሐዋጼ ነፍሰ ትሑታን የትሑታንን ሰውነት የምትጎበኝ አንድም ትሑታን የሚያስቡትን መርምረር የምታውቅ መንፈሰ ምንዱ የተሀየየ የተቸገረውን ሰውነት ቸል የማይ ዘይት የከፈሙ ለእለ ይስተጸደዱ ከሀገር ምድረ በዳ ከዘመድ ባዳ ብለው ከሀገራቸው ወጥተው በሰው ሀገር ያሉትን በረድኤት የሚቀበላቸው ረዳኢ ረዳኢ ሰውን የሚረዳ የሚያድ ወለእለ ውስተ ሳር ተመነደቡ መድህን እንደ ሰባታት መከራ የሚቀበሉትን የሚያድ ለርኁባን ዘይሀል ለርኁባን ስጋ በታምራት፣ ለርኁባን ነፍስ በትምህርት የሚያስብላቸው ለግፉኣን ለተበደሩት የሚፈልግላቸው ቀ ከናንቲ ዲ አርከ ማይምና የአብርሃም ኢሳቅ ያየው ወዳጅ አንድም ምዕመናን የሚወዱት አንድም ምዕመናን የሚወዳቸው መስተናግር ለጻርቃ መስተናግር ለጻርቃን ምዕመናን የሚመሰክሩለት ወይ ንግር ስማ ከበቅል መንገስ ወይ ይታፈረ እንዲል አንድም መስክሮ ለምዕመናን ዋጋቸውን የሚያሰጣቸው ወማህደር ለንጹሃን ወማህደር ለንጹሃን የንጹሃን ሀገራቸው ለሊሁ ዓለሙም ወደ ሊሁ ሀገሩም ወደ ሊሁ ተርላሁም

ለመበደ ከዳኒ ባኗ ሙቶባት ዘር የሚዘራ ቤት የሚሰራ ያጣችውን የሌላትን ቤት የሚሰራ ዘር የሚዘራ ሰጥቶ ከመከራ የሚሰሩ ባላይ ለእጓ ለማውታ እናት አባቱ የሞቱበትን የድሃ ወለጂ ልብስ፣ ቀለም በመስጠት ከመከራ የሚሰሩ አንድም ከጉባኤ ኦሬት፣ ከሃይማኖት ኦሬት፣ ከጉባኤ ወንጌል፣ ከሃይማኖት ወንጌል የወጣውን ጉባኤ ኦሬትን፣ ሃይማኖት ኦሬትን፣ ጉባኤ ወንጌልን፣ ሃይማኖት ወንጌልን በመስጠት ከመከራ የሚሰሩ

ዘዩ መርሃ ረቷ ለቤተ ክርስቲያን ዘተከላላት ምዕራፈ ሰባት ሃይማኖት በሃይማኖት ለሚገኝ ክብር ማረፊያ ላደረጋት ለምእመን ቅኖች መምህራ የሚሰን ጉባኤ መንፈስ ግብልተ መንፈስ ሲ ነው ሀብተ ጸጋ ውሃይል ሀብተ ጸጋ ውሃይል ጸጋ ኃይል ሆኖ የሚሰጥ መንፈስ ቅዱስ ለሰበሰባት ለምእመን ወደፊት

ለአንተ ምስጋና ስናቀርብ ፈጽመን አናቋረጥም። አንድ ሜና የለሉፎ ፈጽመን ሳናቋረጥ ለአንተ ምስጋና እናቀርባለን። በአልባ ቢነን አስተማስ ለአምሳለ መንግስት ከቦቱ በና ቦቱ አንድ ወገን ነው። አቤቱ የጥነትህን በልቡናችን እናውቀዋለን። ወይ በይነዚህ ነስ መንግስት ተመሰለ እኒል ተመሰለ አወቀሽ በእንቲአከ በእንቲአከ አንተ ስለገለጽክል ወበእንተ ፍቁር ወልዲከ እዚነ ኢየሱስ ልጅ ወዳጅ ኢየሱስ ክርስቶስ ስለገለጽአል። አንድ በአልባቢነ ናስተማስል አምሳለ መንግሥትከ ቦቱ የጌትነትህን ነገር ቦቱ በእንቲአከ ያንተ ሕይወት ስለሆነ ወበእንተ ፍቁር ወልዲከ እዚነ ኢየሱስ ኢየሱስ የባህሪ ልጅ የኢየሱስ ክርስቶስም ሕይወት ስለሆነ በአልባቢነን አስተማስል አምሳለ መንግሥትከ ቦቱ መንግስት መንፈስ ቅዱስ ወደ ቆፎ ትትቀበል መንግስት በመዳነው እንል። የመንፈስ ቅዱስ ነገር ብከ በአንተ ነው እንላለ። በእንትያከ የአንተ ነገር በመንፈስ ቅዱስ ነው እንላለ። ወበእንተ ፍቁር ወልዲከ እግዚእነ ኢየሱስ የልጅህ ወዳጄ የኢየሱስ ክርስቶስ ነገር በመንፈስ ቅዱስ ነው እንላለን። አንደብ አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን እንናገራለን። ወይንተ ልብ ስዚ የናብሮ ለእግዚአብሔር አብ ከመልብ ውጡ ወይንተ ቃል ስዚ የናብሮ ለእግዚአብሔር ወልድ ከመቃል ውጡ ወይንተ ስትንፋስ ስዚ የናብሮ ለእግዚአብሔር መንፈስ ቅዱስ ከመስትንፋስ ውጡ እንዲል። አንድም ለከላአብ ያለውን ለአብ ንቤት ሰካ ያለውን ለወልድ ለከዘም ልብ ያለውን ለመንፈስ ቅዱስ ሰትን እንናገራለን።